ሰላም ጤና ይስጥልን እና የተከበራችሁ የቻናላችን ቤተሰቦች፣ እንኳን ወደ ቻናላችን በሰላም መጣችሁ። ወደ ቻናል ስትመጡ ላይክ፣ ሰብስክራይብ እያደረጋችሁ ለቤቱ አዲስ መሆናችሁ የደወል ምልክቷን በመጫን ቤተሰብ ነው። ዛሬ ሀረግ ድራማ ተለቀቀ ክፍል ስልሳ አራት ሀረግ ድራማ እንግዲህ እንደቀጠለ ነው። ወደ ወደ ስሳ ሁለት መለስ ስንል ሂዊ ቤት በመግባት በሩን ዘግታ እሷን ጥያቄ ስታቀርባት ነበር። ነገር ግን ኤፍራታም በፍራትና ባለባት ነገር ምክንያት ውስጧን በመደንገጥ በመፍራት አይዞች በማለት እኔ ፖሊስ ነኝ ብላ ነገረቻት። ነገር ግን ወደኋላ ስንመለስ ናታንን አልፈልግም በቃ እኔ እናንተ ሲቀማ ማቆም አለብን የሚል ውሳኔ ነበረ ስወስንለት የነበረው። ናታንም እንዴት በሚል ጥያቄ ውስጥ ሆኖ ራሱን እየጠየቀ ወጥቶ ነበር ይሄደ ፓርት ላይ ወደ ዛሬው ፓርት ስንመጣ ክፍል ስልሳ አራት ናታን ኤፍራታ እሱ ሁሉንም ነገር አስረዳቻት። ቤዚንም እንዳሳሰረቻት እሷን ልትገላት ስትል የወሰደችባት እርምጃ እራሷ እንደሆነች ነገረቻት። ነገር ግን ስለ እሷ ችግር ስትጠይቃት አስረጅኝ፣ ምንድን ነው ችግሩ? አቤት አስፈራርቶች ነው? በቀላሉማ ናታንን ልትተዩና ልታቆሚው አትቼም፣ ንገሪ እኔ ፖሊስ ነኝ ስልሽ አመንሽ አይደለም። አሁን ደግሞ በዚህ ላይ ንገሬን ስትላት የሆነ ነገር ነው ምንም ልነግርሽ አልችልም። ሳምንት ላገባ ነው፣ በቃ ከሱ ጋር ላገባ ነው፣ በቃ በራሴ ወስኛለሁ በማለት ትነግራታለች። አሁንም በድጋሜ ህይ፣ እባክሽ ንገሬን፣ ችግሩ ምንድን ነው ንገሬ ናታንን ልትተይበት የፈለግሽው አስፈራርቶች ነው። በናታንን እገለዋለሁ በማለት ነው በማለት ያው ሂዊ ፖሊስ ስለሆነ መርማሪም አካል ስለሆነች ሁሉንም ነገር በምትናገረው ነገር እውነቱን ምርመራ ላይ ስትሆን ሁሉንም ነገር ልታቅ ስላለኝ ማለት ነው። ነገር ግን የተደበቀው ይሄ እንግዲህ ናታንን ማደንዘዣ በማስጠቀም በማስወጋት ልክ ሰው እንዳስገደል አስመስለው እንደዚ አይነት ፊልም ሲሰሩ ነበረ። ነገር ግን ያ ነገር ደግሞ እውነት አድርገው ስለነበረ ቪዲዮን ለእሷ የደረሳት በአምረዋ ማመንም መቀበል ያቃታት ኤፉዬ ያ ነገር ስታይ በቃ ለሱ የማልሆነው ነገር የለም ብላ ከሚገደል ከሚታሰር እኔ አንተን አገባለሁ በማለት ውሳኔ ወስናለች፣ ውሳኔውን አስተላልፋለች። ያም ውሳኔ እንግዲህ ይህን ነገር ለናታን በፍጹም ማወቅ የለበትም። ምክንያቱም ናታን ታወቀ፣ እጁን ሂዶ የሰው ነፍስ አጥፍቻለሁ ብሎ እንደሚታሰር ነው የነገራት። እሷም ደግሞ ከዛ ነገር ለማውጣት በቃ ኦኬ ብላ ተቀብላለች። ሀረግ ማለት ነው ኤፍራታ ማለቴ ነው። ይሁን እንግዲህ ይህን ነገር ስትጠይቃትም ልታስረዳት ፍቃደኛ አደለችም። ይህን ነገር ስትጠይቃት በፍጹም በቃ ውጭልኝ፣ የሆነ በቃ ጭንቅላቷ ተነካ፣ ከዚህ ውጭልኝ በማለት ውስጧን በድንጋጤ በፍርሃት እያጠፋ ለመናገር ፍቃደኛ አደለችም። አስፈራርተውሽ ነው? በሱ መጥቶብሽ ነው? ምናምን እያለች መርማሪ ፖሊስ ስለሆነ ሁሉን ነገር ስትዘረዝር፣ ነገር ግን ኤፍራታ በፍጹም ልትናገር ፈቃደኛ አይደለችም። በቃ ራሴ ወስኝ ያለሁ ውሳኔን ደግሞ ይሄ ነው በማለት ነግራት ውጭሌ በማለት ከቤት አስወጥታታለች። ወደ ሁለተኛው ፓርት እንግዲህ ስንሄድ ናታንም ይሄ አልፈልገም በቃ ካሁን በኋላ እኔ ሌላ ሰው ወድጃለሁ ከሌላ ሰው ጋር ሕይወቴ ልቀጥል ነው። እንደዚህ ብዬ ልብን በመስበሬ በጣም ይቅርታ ይህንን በማለት ሌላ ሰው አፍቅሬ በሚሄደ በማለት ታስረዳዋለች። ናታንም እሺ በቃ ደስታች ደስታ ነው የሚሆነው በማለት ራሱን አጠንክሮ ውስጡን አሳምሞ ወደ መጠጥ ቤት ሄዷል። መጠጥ ቤት በሚሄድ ጠጣውን እንደ ውሃ እየጠጣ ራሱን መቆጣጠር አቃተው ናታንም ያው ጓደኛው ደግሞ እድሜት የማይለየው ጓደኛው የዳጊ አጎትም አብሮት ስላለ እንደዚህ አትጠጣ ለምን ቢለው ኤፍራታ አልፈልግህም በቃ በቅቶኛል ብላ አለችኝ ስለዚህ ካሁን በኋላ አልፈልግም ስላለችኝ ራሴን በዚህ እንትን ማደንዘዝ አለብኝ በማለት ወደ መጠጡ እየጠጣ ሳለ ያፌት እንግዲህ ጉደኛው ያፌት መጣ። ከኋላ ሲያየው በሞቃት እና በስጋር ላይ ያለ ምን አስቸኮለህ ይለዋል። እንዳለ ሲሉ ምን አስቸኮለህ ገና ትጠጣለህ ሁሌም ትጠጣለህ አይደለም፣ መጠጥ ገና ጥይትም ትጠጣለህ በማለት ውስጡን በዚህ ነገር እየተናገረ ሲሄድ ነበር። ሲጫወበት ይሄደ ማለት ነው። እንደዛም እንግዲህ ሰርጋችን ደርሷል በማለት ሂዊም ደግሞ ያው ተጠራጥራ ወደ እሱ ስትደውልለት እሱም ደግሞ በማንሳት ማንሽ አላወቅሽም እንደ ሂዊ እኮ ነኝ የቤዚ ጓደኛ ስትለው እሱም ደግሞ አላወቅሽም ነበር፣ እሺ ምን ነበር የፈለግሽ ሲላት እንደ እንደምወድህና እንደማፈቅርህ ታውቃለህ። አንተም ደግሞ እወድሻለሁ ብላኛለን። እንዴት ትትለው በያሁን ሳሳምንት በኋላ ደስ ሰፕራይዝ ነው፣ ልጅቷንም ታውቂያታለሽ ላገባት ነው ብሎ ይነግራታል። እሷም እንዴት ይሄማ መሆን የለበትም በፍጹም እኔ እኳ አፈቅርሃለሁ እኔ እወድሃለሁ በማለት ትናግረዋለች። ነገር ግን እሱም ይሄንን እንትን ሌላ አልቻለም ና ዘጋባት። እሷም በቃ ያው ልመረምር ነበር አልተሳካም። ሁለተኛ ወደ ኤፍዬ ስንመጣ ኤፍራታ። እንግዲህ ናታን በመስከር ላይ ሆኖ ጓደኛው ይዞ ግዶ አስገብቶ አስተኝቷታል። ኤፉዬ ደግሞ እንግዲህ ከናታን ጋር የመጨረሻ የመለያዋን ጊዜ ከእሱ ጋር ማሳለፍ ስላለባት እሱ ጋ አብራ አድራለች። ክብረ ንጽህናዋን ለሱ ሰጥታለች ማለት ነው። እዚህ ላይ እንግዲህ ኤፉዬ የምታቀው እንደታገተች እንደደፈሯት፣ ክብረ ንጽህናዋን ሁሉ ሴቷን እንዳረከሷት ነበር የምታቀው ነገር ግን ለ ናታን ክብረ ንጽህናዋን የሰጠው ነገር ግን ለእሷም ድንጋጤን የሆነው ናታንም ራሱ ያው ስለሰከረ ራሱን ስለሳተ ማወቅ አልቻለም። ምክንያቱም ያን ነገር ምን ነው ምን ሆነች ነው ያጠፋሁት ነገር አለ በማለት ራሱን መቆጣጠር አልቻለም እና አይ አብሬህ አላደርጉም ከሶፋው ጋር ነው ብቻዬን ያደርጉት ያደርኩት፣ ምክንያቱም ከአሁን በኋላ ይህኔ ስላልሆንክ ለዛ ነው በማለት ለሱ ታስረዳዋለኝ። እሱ ሚስን ያክል በማለት ይህን ነገር በጣም ጥያቄ ይሆንበታል። ግን ክብረ ንጽህናውን የሰጠችው ለናታን ነው። ናታን ይህን ነገር እንግዲህ አሁን ላይ በምን አይነት ነገር ቀጣይ ሳምንት ያውቃል ወይስ አያውቅም የሚለውን ደግሞ ይቀጥላል። እኔ ግን ሰርጉ ላይ ሂዊ ሰርጉን እንደምታቆመው ይገባኛል። የሰርጉ ሰርጉ ለታ ሂዊ ሰርጉን አቁማ እሱ ላይ ምርመራዋን እንደምትወስድና ማን ነው ያፌት ወደ እስር ቤት ናታንና ኤፍራታ አንድ ላይ እንደሚሆኑ ነው በራሴ መንገድ ሳየው፣ የሰርጉ ዕለት ሰርጉ ዕለት አይገባም። ምን ያኔ ሰርጉ ዕለት ቆሙ። ናታን ማን ነው ያፌት ይያዛል ታስቆመዋለስ ብዬ አስባለሁ። ምክንያቱም እሷ ለማስቆም ብዙ ጥረት ላይ እየሄደ ሳለ ምክንያቱም የህግ አካል ናት። ይሄን ደግሞ በብዙ ነገር እየተረዳኝ ነው ሰው አሁን ላይ እንግዲህ ያለው ነገር ሲሏን ሰርጉን ታስቆመዋለች አዲስ ብዬ አቆማለሁ ማለት ነው ወይ እንግዲህ የናታን ሕይወት ለማቆም ነው። እንግዲህ ለፍቅር ብላ መስዋዕትነት የሚከፍለው ኤፍራታን ግን ደግሞ ያን ሁሉ ፈተና አልፋ ከናታን ጋር እንጂ መቀጠል ያለባት ከያፌት ጋር መቀጠል የለባትም ብዬ ነው። ምክንያቱም ያን ሁሉ ውጣ ውረዶች አልፈዋል ባል አሁን ላይ ደስ የሚለው ወደ ውስጥ ነው መምጣት ያለባቸው የማስበው ማለት ነው። እና እንግዲህ ሉሌትም ደግሞ ማነች እናቷ ደግሞ ወደ ቤት በመሄድ ገንዬ ስትጠይቃት የሰጠቻት መልስ ለምንድን ነው ለእኔ ይህን ያክል የምትጨነቂው የምታስቢልኝ ስትላት፣ አይ እኔ እኮ ስለምወድሽ ጥሩ አስተሳሰብ ስላለች ምናምን በማለት ይህን ትላታለች። እሷ ግን በፍጹም ይሄ ሁሉ ሰው ተቀምጦ ለእኔ የተለየ ጸባይ አለሽ ቤትሽ እንደዛ ያማረ ልጅሽን ብቻችን እዛ ቤት በማለት በንዴትና በስሜት ገንዬን ትናገራታለች። ገንዬም በቃ በመቆጣት ሂዋንን ምን አድርጋት ይሁን በማለት ነበር ሄደችው እንድስትላት ተመልሳ በቁጣ ሂዳለ ወጣ ማለት ነው ገንዬ። ሁለተኛ እንግዲህ ሉሊትም የጽዮንም ጽዮን ሁሉንም ነገር እየተገለጠላችሁ ይመጣል። ይሄ ኤፍዬ ነገር እኔ እስታማቃት ድረስ በፊት ጥሩ ትመስለኝ ነበር፣ አሁን አይደለችም። በማለት እሷን በወንድሟ በማሰብ ይህን ነገር እንትን ትላለች። ግን በውስጥ ያለውን ነገር አታውቅ። ብዙ ተናግራለች። እሷ ግን ያን ነገር ለማዳን ነው ይህን ሁሉ ሄደኝበት ርቀት። ግን ሰርጉ መቆም አለበት ብዬ አስባለሁ ነው። እንደኔ ተመልካች ከተረዳሁት ሂዋን ታስቆመዋለች ብዬ ነው። የሰርጉ ለታ ናታን ማን ነው ያፌት እያያዛል ናታን እና ኤፉዬ በአንድ ይሆናሉ በሚል ማስበው እንጂ በዚህኛው መቅረት ድራማው ይበላሻል። ያፌት አግብቶ ነው ያፌት አግብቷት ኤፉዬና ናታን ካልተገናኙ ይደብራል ድራማው ማለት ነው። እኔ እንግዲህ የተረዳሁት በዚህ አይነት ነው ማለት ነው። እናንተስ በምን አይነት ተረዳችሁት? እንግዲህ ሎሊትን በዚህ በድራማው ላይ ያው እየተጎነች ነው ያለችው። ሜሎዲቱም ደግሞ በጣም አስተማሪ ነው። እንግዲህ ይህን ይመስላል። ለነበረን ቆይታ እናመሰግናለን። ሀሳብ አስተያየታችሁን ጻፉ። ባይ ባይ።